ሰላም ሰላም ተወዳጆች እንዴት ናችሁልኝ? ሃይሚ ነኝ ያላችሁበት ሁሉ ሰላም ሳይት ይብዛላችሁ። ዛሬ እንግዲህ በጣም ተጨናንቄን የመጣሁት በጣም ደክሞኛል። ቪዲዮም አላበዛባችሁም ስለደከመኝ ማለት ነው የተወሰነ ብቻ ለነግራችሁ ወይም የፈለኩት ነገር አለ ያጨናነቀኝ ነገር ማለት ነው። ሰሞኑን ታውቃላችሁ በኔና በቡዜ መካከል የተፈጠረውን ነገር ያው ከቀን ወደ ቀን እየከረረ ነው የሚሄደው ነገሮች ማለት ነው። ምክንያቱም በቃ እኔ አሁን ማለት ነው ቪዲዮ ላይ ያለውን ነገር አይታችኋል እና ተወዳጆቼ፣ እኔ አሁን ማለት ነው እየፈራው፣ ለራሴ እየፈራው ነው እየኖርኩ ያለሁት ማለት ነው። ምክንያቱም ይህ ልጅ ማለት ነው በምሰራበት፣ በምኖርበት አካባቢ ሰዎችን እየላከ እያስፈራራኝ ነው እና ይሄንን ቪዲዮ የምሰራው ማለት ነው ለማንኛውም ለማስረጃ እንዲሆን ነው በእኔ ላይ አንድ ነገር ቢፈጠር ተጠያቂ እንደሚሆን ነው እናንተ ለቤተሰቦች የምነግረው አለ አደለ። እዚህ ጋር እንደ ቤተሰብም እንደገና ደግሞ እንደ ተሳዳቢም ሆናችሁ የቀረባችሁን ሰዎች አሉ። እኔ ይሄንን ቪዲዮ የምሰራው ለሁላችሁም ነው። ምክንያቱም አንዳንዴ ምንድን ነው መሰላችሁ ችግር ወይም ደግሞ ነገ አንዳንድ ነገሮች ሲገጥሙ እዛ በቦታ ላይ ስንሆን ነው ልንረዳ የምንችለው፣ በዛ በዛ ሰውዬ ቦታ ላይ ስንሆን ወይም እኛ ሲገጥመን ነው እንደዛ ሰውዬ ሆነን ሊገባን ነው የምንችለው እንጂ አለበለዛ አንዳንድ ሰዎች ሊገባን አይችልም፣ በዛ ሰው ቦታ ላይ ወይ ካልተቸግረን ካላየንበት ወይም እና አንዳንድ ሰዎች ያልተረዳችሁ ሰዎች አሉ አላችሁ። እንደ ፍቅር ቀርበሽው ምናምን ቀርበሽው አሁን እንደዚህ የምታደረግው ለምንድን ነው ብላችሁ፣ እኔም በጣም የተቆጣችሁ የተሳደባችሁ ሰዎች አላችሁ። እግዚአብሔር ልቦና አይስታችሁ ነው የሚላችሁ። ምክንያቱም ካልደረሰባችሁ ስለማትራዱ ማለት ነው። እኔ ከአንድ ሙለቴ ለማስረዳት ሞከርኩ። እንግዲህ እኔ ምን ብዬ ላስረዳችሁ እችላለሁ? ይህን ሰውዬ እኔ የቀረብኩት በጓደኝነት መልክ ነው። በቃ ላደለ በከፋው ሰዓት፣ ባዘነ ሰዓት እኔ ቀረብኩት፣ አሳዘነኝ ቀረብኩት። አወራን ብዙ ጊዜ ብዙ ወራቶች አወራን። ሶ ምንም አይነት ምክንያቱም አሁን አንድ ሰው እናንተም በፍቅር ሲቀርባችሁ የሆነ አይነት ምልክት ታዩትበታላችሁ፣ ከእናንተ ፍቅር እንደያዘ የሆነ ነገር ታያላችሁ። ይህ ሰው ግን ለእኔ ማለት ነው ምንም አይነት ምልክት አላሳየኝም። ሲያዋራኝ እህት እያለ ነው። ሻይ ቡናም ስንል እህት እያለ ነው። በቃ በዚህ መልኩ ነው እኔ እና እሱ የምናውራው እና እኔ እንዴት እንደዚህ ልረዳው እችላለሁ? እህት እያለ የሚያዋራኝን ሰው ማለት ነው። እና ይህ ሰው በቃ ባላሰኩት ጥያቄ እንደዛ ላይ ምን ማድረግ እችላለሁ? በቃ እኔ እኮ አሁን ነገርኳችሁ። እናንተ በዚህ ቦታ ላይ ሆናችሁ እንደዚ አይነት ነገር ቢያጋጥማችሁ ምን ልታደረጉ ትችላላችሁ? ከዚህ የተሻለ ሀሳብ ካላችሁ ምከሩኝ። እንዲህ ብታረግ ይኖሩ በሉኝ፣ ገባችሁ? ከምትሰሩኝ እንዲ አርግ ይበሉኝ፣ እና እኔም እንትልበል ማለት ማስተካከል ያለብኝን ወይስ ሰው ሲከፋው ገና ለገና እንደዚህ ይፈጠራል ብዬ መራቅ ነበረብኝ? እናንተ እንዲህ ነበር የምታደርጉት? እንደ ሌላ መጥፎ ሴት ወይም ደግሞ እኔ ጥሩ ነኝ ያልኳቸዋለሁ። ግን እንደሌላ ሰዎች እንደ የጥቅም ሰዎች ብሆን በቃ እኔ በደንብ እንትንለው ነበረ። በቃ ይሄ ሰውዬ ይሄ ልጅ ማለት ነው ጉዜ እንግዲህ ዩቲዩበር ነው ታዋቂ ነው ብዬ በቃ እኔ በደንብ እንትንለው ነበረ፣ ማለት ይጠቀምበት ነበር። ግን እንደዚህ አይነት ሀሳቡ ስለሌለኝ ነው። በቃ በዚህ መልኩ ሲቀርበኝ እኔ ጓደኛ አለኝ ፍቅረኛ አለኝ ከማለት በስተቀር ምን ላረገው እችላለሁ? አላረን እንዴ እኔ እኮ አልጠየቀኝ ከዚህ በፊት ቢጠይቀኝ፣ እሺ ምን አድርጊ ነው የምትሉ? እስቲ ምከሩኝ እና ይሄ ሰውዬ እኔ አንድ በሉልኝ። በእውነት ነው የምላቸው እኔ በጥሩነት በእህትነት በቃ አንዳንድ ሰዎች እኮ መጥፎ የሚሆኑት ወደው አይደለም፣ በእውነት ነው። አንዳንድ ሰዎች መጥፎ የሚሆኑት ወደው አይደለም። በቃ በቀናነት አንዳንድ ሰው እንደዚህ ይቀርቡና የሆነ ሳለች ላይ ሲያጠቋቸው ወደ መጥፎ ይቀየራሉ። እባካችሁ ሰውን እልህ ውስጥ አንክተት፣ መጥፎ ነገር እንድናረግ አትገፋፉ። ማለት አንዳንድ ሁሉም በዓለም ላይ ያሉ ሰዎች መጥፎ ናቸው ያባሉ፣ ጥቂት ጥቂት የሚባሉ መልካም እኔ በነገራችን እኔ ጥሩ ነኝ እያልኩ አደለውም፣ እኔ እኔ አደለውም ይመጣል እኔ ራስ ወዳ። ማለት እኔ ጥሩ በሆን ኖሮ እኮ ብዙን መረዳት ችል ነበር አይደል? ግን ራስ ወዳ ስለሆንኩኝ መረዳት አልፈለኩም የራሴን ጥቅም እንትን ብያለሁ። አስቀድም ያለው በቃ አንተን እኔ በጓደኝነት ነው በእህትነት ነው የቀረብኩት ብዬ የራሴን ምርጫው ወስጃለሁ። እኔ ጥሩ ሰው አይደለሁ፣ ግን ደግሞ በጣም ጥሩ የሆኑ ሰዎች አሉ። ማለት በቃ መልካም አስበው እንደዚህ እንደዚህ የተዋረዱ ሰዎች አሉ። ምን ብዬ ልንገራችሁ? እነዛ ሰዎች እኮ ወደው አይደለም መጥፎ የሆኑት፣ ወደው አይደለም ጨካ የሆኑት። በእውነት አሁን ነው እኔ የተረዳዋቸው፣ አሁን ከሚፈጠርብኝ ነገር አንጻር ማለት ነው። እኔ ስራም ሲሄድ እንደዚህ ጭር ያለ ቦታ ላይ መንገድ ላይ እኔ እንጃ እንዴት ይከታተለኛል ማለት ነው። ይህ ሰውዬ ግን በእውነት ነው የምላችሁ ይከታተለኛል አሁን መቼ ለታ ከእቴ ጋ ሆነን አብረን እየሄድን እያለ የሆኑ ልጆች መጥተው አስቆሙ አስቆሙ። ነገሩን ዛቻ ማለት ነው። ለምንድን ነው የሚዛችብ- የሚዛትብኝ? በእኔ በኩልስ ያለ ሰው ለምን ይከፋ ለምን ይሳቀቅ ማለት ስለቀረብኩ ነው። አንተ ሰውዬ እንደዚህ ነው እኔ የምታደርገው ሰው የምትልክብኝ ተው፣ በኔ ይብሳል እኮ በእኔ የበሳ መብቴ ነው ሲጀመር። አለ ካንተ ጋር ፍቅረኛ ለመሆን መብቴ ነው እኮ አይደል እንዴ! መብቴን እየተጋፋህ እኮ ነው ያለው። እኔ ካንተ ጋር አንተን ካላፈቅርኩ መኖር አልችልም እንዴ? እንዴ ምን ማለት ነው? እኔ መሳቀቅ መንገድ ላይ የለብኝም? እንደፈለኩ ነፃነቴን አግኝቼ መሄድ አለብኝ። ካሁን ካሁን የምመጣብኝ ትንሽ መሸት ካለ አሁን ሁለት ቀን ይሄንን ሁለት ቀን ከትናንትና ወዲያና ዛሬ እንዴት ሆኜ እንደመጣው ነው እኔ እየተሳቀቅኩ ማለት ነው፣ መሳቀቅ የለብኝም። መንገድ ላይ የምትልካቸውን ሰዎች አቁም፣ አቁም። በእውነት ነው የምልህ በጣም እያሳዘንከኝ ነው። ገብቷል። ይሄ ቪዲዮ የምሰራው ማለት ነው ማስረጃ እንዲሆን ነው፣ አንድ ነገር ቢሆን ተጠያቂ እንድትሆን ማለት ነው። እንጂ እኔ እንዳንተ እኔ አልደላኝም እንደዚህ ቪዲዮ እንትን እያልኩኝ ስራ ፈት አደለሁም። ይህን ስላችሁ ደግሞ በቃ አላ አደለ። እኔ አሁን ላይ ኒንጃ በቃ አሁን ባለውበት ሁኔታ እንደዚህ ይሄ ቪዲዮ ደቅኝ የምሰራበት አይምሮ ማስተሳሰብ የለኝም። ምክንያቱም በጣም አይምሮ ተበጥብጧል ማለት ነው። ግን ፈራው ምን ላክ እያጨናነቀኝ ነው ያለው። ከዛሬ ነገር ምን ተፈጠረብኝ እያልኩ ነው ያለሁት። ትናንትና አይታችኋል ሲዝቱብኝ ማለት ነው። ምን አደረግኩ? ማን ይሄ የሚያል እንዴ? መብት ያረል እንዴ? አለመውደድ፣ አለማፍቀር የራሴ ሰው ካለ እሺ፣ አስቀድሞ ቢጠይቀኝና እኔ እንደዛ ሁኝ አስቀድሞ ጠይቆኝ ቢሆን እሺ፣ እኔ ቺታ አርጌበት ቢሆን፣ ቺታ አላረኩበት በዚህ ለጓ ፍቅረኛ ያደለ ምን ማለት ነው? ይ ሰውዬ ማለት ነው፣ ምን እያለ ነው ያለው? እስኪ በእኔ የነገርኩት በቋንቋ ነው፣ በማርኛ በሚችለው እኔም በማችለው ነገር ነው የነገርኩት፣ በምንግባባበት ቋንቋ ምን ማድረግ ፈልጎ ነው ማለት? ምንድን ነው ሀሳብህ? ተወኝ፣ በቃ ተወኝ። ሰው አለኝ ተወኝ። ገባህ አይደለ? ድጋሚ እነግርሃለሁ። አለበለዚያ ግን በእውነት እልሃለሁ የማትወጣው ነገር ውስጥ እገባለሁ። ወንድ ነኝ ብለህ ማለት ነው እኔ ላይ እንደዚህ አይነት ነገር ብታደረግ፣ እኔም በሴትነቴ ደግሞ ከአንተ ልበልጥ እችላለሁ ገብቶሃል አይደለም ስለዚህ እባክህን ተወኝ አታጨናንቀኝ ቤተሰቦች ይሄን ሰው መላ በሉልኝ በቃ እኔ ግራ አጋብቶኛል ጨንቆኛል ለማንኛውም የቪዲዮ ቪዲዮ ለማስረጃነት ይቀመጣል መጨናነቅ አልፈልግም ራቴ ራሴን ማረጋጋት ፈልጋለሁ እኔ እንዴ በቃ የራሴን ህይወት መኖር አለብኝ። አን እንዴ ምን ማለት ነው? እና ምርጦች ብቻ በቃ አይደል፣ ጥሩም መጥፎም አስተያየት ለምትሰጡኝ አመሰግናችኋለሁ። እኔ ምንም አልላችሁም። በእንደዚህ በተቸገሩ ሰዎች ቦታ ላይ ሆናችሁ እናንተም ይሄንን ችግር እዩ ነው የምላችሁ። ሌላ እንዲህ ነው ብዬ የምላችሁ ነገር የለም፣ ምክንያቱም የምትሳደጉ ሰዎች እንዲህ ነው ብዬ ብላችሁ ማለት ነው። እናንተ ስላላችሁኝ ነገር እኔ ምንም አይቀነስም፣ የሚቀነስብኝ የሚጨመርብኝ ነገር የለም። ከምትናገሩት ነገር እናንተው ትገመታላችሁ፣ ወይም ደግሞ ትምህርት ላገኝቼበት ልማርበት እችላለሁ። ግን ከእናንተ ስድብ ግን ምንም ተምሬበት አላቅም። ቢሆንም ግን ምክራችሁን ብለገሱኝ ብትመክሩኝ እንደ ህትነት ይመቸኛል ማለት ነው። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ለራሴ ስል ነው መወዳችሁ ማለት ነው ሰውን መውደድ ማለት ነው ስላለብኝ፣ ሰውን መውደድ ራስን መውደድ ስለሆነ፣ ሰውን ማክበር ራስን ማክበር ስለሆነ ስላለ፣ እንደዛ መስሎ ስለሚሰባኝ፣ መጠሉኝንም፣ መትወዱኝንም፣ መሰድቡኝንም መታከብሩኝንም እወዳችኋለሁ። ሰላም በያላችሁበት ባባይ።